አመሰግናለሁ ስሙትና የት አካባቢ እንደምታወሩት ነገኛለሁ። እኔ ሸውሴን አብደላ ይባላለሁ። ዳሎቻ ከተማ አስተዳደር ፈረጃት ቀበሌ ነው የሚኖረው ነዋሪነቴ። ዛሬ እንደምናየው በማቺንግ ፈንድ የውሃ ምረቃ የንፁህ መጠጥ ውሃ ምረቃ እየተካሄደ ነው። እስኪ ምን ተሰማኝ ዛሬ ምንም የዳሎቻ እንኳን ኢኔ ቀርቶ የዳሎቻ ህብረተሰብ ማህበረሰብ ዛሬ እንደተወለደ ነው የሚቆጥረው ደስታውን አልቻለውም። ያው እንደሚታየው እዚ ዝግጅቱ የሚታየው ሰው ጠቅላላ ወንዱ፣ ሴቱ፣ ህፃናቱ ተደስተዋል። ከዚህ በፊት ከነበረው ውሃ ችግር የተነሳ ይሄ ምናልባት ይሄ ውሃ ይሄ ፕሮጀክት ተቀርጾ ይሄ ውሃ ከተጀመረ በኋላ ችግሩ ይፈታል ሊፈታልን ነው ወይ የሚል ደስታ ደስታውን አልቻለውም። በእልልታና ያው በጥሩምባ ነው ያለው የተናገረ ያለው ሰው ደስታው ያው ይሄ ነው። ምናልባት ከዚህ በፊት የንጹህ መጠጥ ውሃ ፍለጋ እስከሄድ ይሄዱ ነበር፣ ሩቅ መንገድ በመሄድ ያው ጊዜዎቱን እንዲሁም ለተለያዩ እንግልት ይዳረጉ ነበር ወይ ምን ይመስል ነበር? በጣም ኃይለኛ ሴቶች፣ ከዚህ በፊት እናቶች ንጹህ ውሃ መጠጥ ለመፈለግ ከከተማ ወደ መጨረፋ ነበር ይከሄደ ነበረው። ሌላ ደግሞ እዚህ ድጆ ላይ ድጆ ይሄ አሻዋ የአሻዋ ቆፍሬና የአሻዋ ውሃ አጣርቶ ነበር እየጠቀመ ነበረው። በጣም ሀይለኛ ችግር ነበረ። አሁን ይሄ ከተጀመረ በኋላ ችግራችን ይፈታል የሚል ታሳቢ ነው ያለው። በማህበረሰቡ ደስታው ይሄ ነው። ስሜ መላክ ሀይለው ጉቸው ማሞ እባላለሁ። እዚሁ ዳሎቻ ተወላጅ አድጌ ለዚህ ደረጃ የበቃሁበት ውድ ሀገሬ ነው። ምናልባት በዛሬው ቀን ማቺንግ ፈንድ የውሃ ችግርን ለመቅረፍ ያው ፕሮጀክቶችን እያው ገንብቶ እያስመረቀ ይገኛል። እስኪ ምን ተሰማት? ለእኔ አዲስ መውለድ መስሎ ነው የታየኝ። በአካባቢያችን የነበረው የውሃ ችግር እናቶቻችን የአራት ሰዓት መንገድ የአምስት ሰዓት መንገድ እንስራ ተሸክመው ድጆ ድረስ እየመጡ ሲንከራተቱ የኖሩ የውሃው ችግር አባቶቻችን በነበረው ስባት ጉርጓድ ተቆፍሮ የጉርጓድ ውሃ የደፈረሰ ውሃ የሚጠጡበት ይህ ሁሉ መከራ ያለፈበት ወቅት ነው። እና ይህን ወቅት ታልፎ የሚመለከተው የከተማ የወረዳችን አስተዳደርም የከተማ አስተዳደሩም ከጋራ ከሚመለከተው አጋል ተነጋግረው ይሄ ድርጅት መጥቶ እችን ውሃ ዛሬ እንድትመረቅ በማድረጉ ለኔ አዲስ መወለድ፣ አዲስ መፈጠር የዳሎቻ ህዝብ ነፃ የውሃ ጥም የሚባለው ነገር ነፃ እንደወጣ አድርጌ ገንብቼ ነው የምንቆጠረው። በጣም ጥሩ ነው። እስኪ አሁንም ከዚህ ቀጣይም የውሃ ችግር ብቻ ሳይሆን የከተማውን ልማት ለማሳለጥ እንደ ሃይማኖት አባት ለማህበረሰቡ ምን ይመክራሉ? ምን መልክ ያስራል? አሁን ይሄ ድል ልጆቹ በትምህርት ሰዓት ብርግጥ እንደተባለው የውሃ ችግር ነበረ፣ የውሃ ጥም ችግር ነበረ። ያ ችግር ይቀረፋል። ከዳንጌ እዚህ ድረስ ለትምህርታቸው እየመጡ፣ ከጎለጨባ እዚህ ድረስ ለትምህርታቸው ሲመጡ በውሃ ጥም እየተቃጠሉ ነበረ። ይህ ችግር አሁን በጣም እግዚአብሔር የተመሰገነውን ለዚህ አብቅተውን ለዚህ አበቁን። የፌዴራሉም የክልሉም ክፍል አካል መንግስት አካላቶች የእኛም የወረዳው አካላቶች ጥሩ ውለታ ነው ያስቀምጡልን። ትልቅ ስራ ነው የሰሩልን። በጣም እርጌ አመሰግናሉ። ለአካባቢ ህዝብ ደግሞ እንኳን ደስ አላችሁ። ዛሬ ከዛ ከመከራ ከችግር፣ ብጥብጥ ውሃ ከመጠጣት ነፃ የመውጣት ነገር ተሰርቶልናል። እንኳን ደስ አላችሁ። ለቀጣይ ልማትም ለከተማችን ልማትም ብዙ ልማቶች ያስፈልጋቸዋል። ለእነኝ ልማቶችም ከሚመለከተው ከመንግስት አካላቶች ጋር ተነጋግረን በጋራ ልማታችን ለማስፋት አሁንም ፈጣሪ እንጠይቃለን። ሰርተን እንበርታ ላለሁ በጣም ነው ደስ ያለኝ። የተሰራው ፕሮጀክት ለዚህ ማህበረሰብ ከፍተኛ የሆነ በረከት እንደሆነ ነው የሚሰማኝ። ምናልባት ከዚህ በፊት በአካባቢ የውሃ ችግር ኖሩ እስኪ ምን ደርሶባቸዋል? ከዚህ በፊት በውሃ ችግር የተነሳ ያው ህብረተሰቡ ተማሪዎች ትምህርታቸውን ወደ ውሃ ጋር ሄደው ቦኖ በሌለበት ሲጠብቁ የሚቸገሩበት ሁኔታ ነበረ። ሴቶች ደግሞ ለትምህርት ትምህርታቸውን በትክክል እንዳይማሩ የውሃ ችግር ከፍተኛ የሆነ ነበረ። ማህበረሰቡ ያው በውሃ ችግር ምክንያት ረዥም ጉዞ እየተጓዘ የሚቸገርበት ሁኔታ እንደነበረ ነው። አሁን ደግሞ ይሄ ማቺንግ ፈንድ በየቤቱ በየአካባቢው ቦኖ እንኳን ለከተማው ለወረዳው የሚበቃ ፕሮጀክት ነው። በጣም ደስ ብሎኛል በዛሬ ቀን ይሄ መመረቁ። ስሜ ሀጂ ሳሊያ አህመድ ሁሴን ይባላለሁ። በዳሎቻ ወረዳ ውስጥ ነው አለሁት። የውሃው ችግር ወደ ድጆ የሚባል ቦታ ወደ ጎሎጮባ አካባቢ ወደዛ የሄደ ህዝቡ ያመጣ ነበር። አሁን ግን አልሐምዱሊላህ ይሄ ነገር ብዙ ተስፋ አለን። ይሄ የውሃ ተቀርፏል። አሁን ውሃው ከተጀመረው ወዲህ አሁን ብዙ እንትን ሰው አርፏል፣ አርፏል። በጣም ችግር ነበረ፣ ችግሩ ኢንሻላ አሁን አልቋል። እኛ ወደፊቱ ብዙ ነገር ኢንሻላ ይመጣል ብለን ነው የምናስበው። በዛሬው በጣም ደስታ ተሰምቶ፣ ይኸው ከጠዋት ጀምረን ከትላንት አስር ጀምረን እዚህ ሆነ ያለነን ህዝባችንም ተደስቶ በጥሩ ሁኔታ ተዘጋጅተን እናዋለ ነው። ወደፊቱ ኢንሻአላህ ሁሉም ነገር ይሳካል ብለን እናምናለን። ጣም ደስታ ተሰምቶኛል።